የኢፌዴሪ ግብርና ሚኒስቴር ሚኒስትር አቶ አዲሱ አረጋ በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳና በጉራጌ ዞን በተለያዩ ወረዳዎች በመኸር እርሻ በኩታ ገጠም የለሙ ማሳዎች መልከት አድርገዋል። በዚህ ወቅት ሚኒስትሩ እንደተናገሩት በዘንድሮ መኸር ከ20 ሚሊየን ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኗል። በመኸር እርሻ 12 ነጥብ 3 ሚሊየን ሄክታር መሬት በኩታ ገጠም መልማቱና ይህም 30 በመቶ ምርታማነት እንዲጨምርም ምክንያት መሆኑንም አቶ አዲሱ አረጋ ተናግረዋል። 12.3 ሚሊዮን የሚሆነው በኩታ ገጠም ያስተራረ ዘዴ ወይም ደግሞ በክላስተር የለማ ነው። በክላስተር ማልማት በርከት ያሉ ጠቀሜታዎች አሉት። አርሶ አደሮች በተበጣጠሰ መሬት ላይ ከሚሰሩት እስካሁን ባለው ተሞክሮና በተደረገው ጥናት ምርትና ምርታማነትን ከ30 ፐርሰንት በላይ እንደሚጨምር ተረጋግጧል ማለት ነው። ይሄም የሆነበት ምክንያት በክላስተር በሚታረስበት ጊዜ አርሶ አደሮች መካናይዜሽን የመጠቀም እድላቸው ሰፊ ነው። መሬቱን አገጣጥሞ ስለሚያርሱ ከዛም ባለፈ የግብርና ግብዓቶችን ከምርጥ ዘር ጀምሮ ሌሎች የማዳበሪያ ና የአግሮ ኬሚካል ግብዓቶችን ጊዜውን ጠብቆ ወቅቱን ጠብቆ በባለሙያ ምክር ተደግፈው ስለሚጠቀሙ ይሄ ምርትና ምርታማነታቸውን ከማሳደግ አኳያ ከፍተኛ ጠቀሜታ እንዳለውና እስካሁን በተደረገው ሙከራም ከ30% በላይ ምርታማነት ላይ ጭማሪ እያሳየ መምጣቱ ተረጋግጧል ማለት ነው። የኩታ ገጠም አስተራረስ በብዙ መልኩ አርሶ አደሩን ተጠቃሚ ከማድረጉን ባሻገር የኢንዱስትሪ ግብአት ለማምረት አመቺ መሆኑንም ገልጿል። የምግብ ዋስትናን ማረጋገጥ እንዲሁም ደግሞ ለኢንዱስትሪ ግብአት የሚሆን ምርት ማምረት አዳጋሽ ነው የሚሉ አስተሳሰቦች ነበሩ። ነገር ግን የክላስተር ልማቱ ይህን አስተሳሰብ መቀየር የቻለና በተጨባጭ አርሶ አደሮቻችን ተቀናጅተው ተናበው አንድ ላይ ያላቸውን ሪሶርስ በተለይም የመሬት ሀብታቸውን በማሰባሰብ እና በአንድ ላይ በመስራት ተጨባጭ ለውጥ ማምጣት የጀመሩበት ሁኔታ ነው ያለው ማለት ነው። በማዕከላዊ ኢትዮጵያ ክልል በመርሻ ላይ ያደረጉት ምልከታ በገጠርና በግብርና ልማት የተያዙ ግቦች በተጨባጭ እየተሳኩ መሆናቸው የሚያሳይ መሆኑን የኢፌዴሪ ግብርና ሚኒስቴር ሚኒስትር አቶ አዲሱ አረጋ አስረድተዋል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ቀቤና ልዩ ወረዳና አበሽጌ ወረዳ ያደረግነው ጉብኝት በገጠር እና በግብርና ልማት የያዝናቸው ግቦች በተጨባጭ እየተሳኩ መሆናቸውን የሚያሳይ ነው። አንዱና ዋናው ግባችን የምግብ ዋስትናን የማረጋገጥ ጉዳይ ነው። ሀገራችን ምግብ አታ በምግብ እጥረት ተቸግራ በረሃብ ስሟ እየተጠቀሰ የምትረዳ ሳቶን የተፈጥሮ ጸጋዋን ተጠቅማ ይህን ሀብቷን አውጥታ አልምታ በምግብ ራሷን መቻል እንደምትችል በተጨባጭ ያረጋገጥንበት ነው። በመኸር እርሻ የተቀመጡ ግቦች የተሳኩ መሆኑን የገለጹት ሚኒስትሩ ከ20 ሚሊየን ከለማው ሄክታር 653 ሚሊየን ኩንታል ምርት ይጠበቃል ብለዋል። መኸር እርሻችን የተቀመጡት ግቦች በእጅጉ እየተሳኩ አመርቂ በሆነ ሁኔታ የሰብሉም ቁመና በጋራ እንዳየነው ተስፋ በሚሰጥና በሚያጓጓ ደረጃ ነው ያለው። ከዚህ በመነሳት ዘንድሮ ከ20 ሚሊዮን ሄክታሩ ወደ 653 ሚሊዮን ኩንታል ሰብል ይሰበሰባል፣ ምርት ይገኛል ተብሎ ይጠበቃል። በምክትል ርዕሰ መስተዳድር ማድረግ የገጠር ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኦስማን ሱሩር በበኩላቸውም በክልሉ የግብርና ምርትና ምርታማነት ለማሳደግና ለማዘመን ሁሉን ማህበረሰብ ያሳተፈ ንቅናቄ ተካሂዷል። በዚህም የኢትዮጵያ ምግብ ሉዓላዊነትና የዜጎችን ብልጽግና ሊያረጋግጥ የሚችል ምርታማነት በሁሉም ሰብሎች ታይቷል ብሏል። በመርከለማው ማሳ 54 ሚሊዮን ኩንታል ለማሰባሰብ የተጣለው ግብ እንደሚሳካም ገልጿል በመኸር ከ564 ሺህ ሄክታር በላይ ማሳ በማልማት ከ54 ሚሊዮን በላይ ኩንታል ምርት ለማምረት ግብ አስቀምጠን ገብተን ነበር ይህንን ግባችንን ለማሳካት ያደረግናቸው ንቅናቄዎች ተስፋ ሰጪ ውጤት አሳይተዋል እንግዲህ ውጤቱ ማሳያው ሌላ አይደለም ይሄ ነው የምርታማነት እድገት ማለት ይሄ ነው ከዚህ አሁን በቆሎ በ89 ሺህ ሄክታር በመሸፈን ከ10 ሚሊየን ኩንታል በላይ ምርት ለማምረት ግብ አስቀምጠናል። እንግዲህ ያስቀመጥናቸው ግቦች እኛ ባለን የመስክ ምርት የቅድመ ምርት ትመና ይህንን ከዛ በላይ ማሳካት ይቻላል የሚል የሚቻልበት እድል መኖሩን ነው ያየነው። በጉራጌ ዞን አበሽጌ ወረዳና በቀቤና ልዩ ወረዳ በኩታገጠም የለሙ የበቆሎ ማሳዎችም ለግቡ ማሳያ ናቸው ብሏል። አበሽጌ ወረዳ ላይ የምናየው እንግዲህ ይሄ ሜጋ ክላስተር የበቆሎ ሜጋ ክላስተር አንዱ አመልካች ነው። ቅድም የነበርንበትም ቀቤና ልዩ ወረዳ ላይ ያየነው እንደዚሁ ሰፊ የበቆሎ ክላስተር አንዱ ማሳያ ነው። ሌሎቹም በስንዴ ከ144 ሺህ ሄክታር በላይ በሰብል የመሸፈን ግብ ተቀምጦ ከ145 ሺህ በላይ ተሸፍኗል። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በኢንቨስትመንት መሬት ወስደው በእርሻ ዘርፍ ከተማሩ ባለሀብቶች መካከል የበላይነህ ክንዴና የዳኜ ዳባ ሰፋፊ የእርሻ ማሳዎችም ተጎብኝተዋል።